ኢትዮ ፎረም ሚዲያና ህወሃትን ያፋጠጣቸው ጉዳይ ኢትዮ ፎረም የዘገበው ዘገባና ህወሃት ቤት ያስነሳው ትኩሳት። ሴራ ተሰርቶብኛል ያለው ህወሃት ድምፁን ከፍ አድርጎ እያሰማ ነው። ተወደደም ተጠላም ህወሃት የትውልዶች ድርጅት ነው። ሙሉ መረጃውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ አብን ኤርትራን በተመለከተ ያጋራው መግለጫ እጅግ አነጋጋሪ ሆኗል። እኚህን መረጃዎች በዝርዝር ሰዓታችን በስፋት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 አብን ከአማራ ህዝብና ከቀጠናዊ የሰላም መረጋገጥ እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻቢያ አሁናዊና የትላንትና ዘመን ሁኔታ ላይ ሰፊ ግምገማን አድርጓል። በዚህም መሰረት ሻቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎችም የሚስተዋለው የጸጥታ ችግር ለ በማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገሪቱ ብሔራዊ ጥቅም ላይ ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል። ትላንት ኢትዮጵያ በተዳከመችበት ዘመን ሻቢያና ወያኔ መሩ የጣምራ መንግስት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅትም የተገንጣ አይነት አጀንዳውን የኢትዮጵያ ህዝብ ባልተሳተፈበት በቀላሉ እንዲያሳካም ተደርጓል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ የኢትዮጵያ አገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና የፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝ ቁርጠኛ ትግልም እንዲደረግ ይህ ወደ ቀጣይ መረጃችን ስናመራ ዛሬም ኃይላችን መስመር ነው፣ ኃይላችን ህዝብ ነው፣ ድላችን የማይቀር ነው ሲል ህወሃት ገለጸ። ህወሃትን ከኢትዮፎረም ሚዲያ ጋር ያፋጠጣቸው ጉዳይ እጅግ እያነጋገረ ይገኛል። ህወሃት ሚዲያውን እየከሰሰው ነው። የትግራይ ጊዜ አስተዳደር ቁልፍ ስልጣንን በመቆጣጠር የትግራይ ህዝብ ፀረ ኃይሎች መሳሪያ በመሆን በትግራይ ህዝብ ላይ ሁለንተናዊ ክህደት የፈጸመ ብሔራዊ ክደት ቡድን በህዝብ የትግል ማዕበል ታጅቦ በድርጅታችን ውስጥ ውስጥ በተለኮሰው ትግል ተወግዷል። ይሁን እንጂ አሁንም ያ በስልጣን ላይ እያለ የጀመረውን የጥፋት ፕሮጀክት አጠናክሮ በመቀጠል የትግራይ ህዝብን ያለመሪ ድርጅት ለማስቀረት፣ የትግራይ ህዝብ አንድነትን ለመከፋፈል ያለ እረፍት እየሰራ ይገኛል። የዚህ ቀጣይ ዘመቻ ደግሞ ከሃዲ ቡድን ኢትዮ ፎረም በተሰኘ ሚዲያ የቡድኑንና የሌሎች ግብረ አበሮች ኃይሎች ፍንትው አድርጎ የሚያሳይ በማንኛውም መረጃና እውነት ላይ ያልተመሰረተ ህዋትን የማጠልሸት ትንት ትንታኔ ሲያስተላልፍ ተስተውሏል። የዚህ የማጠልሸት ትንታኔ አጠቃላይ ይዘት ያ በህዝብ ማዕበል ተነጥሎ የወጣው የጠላት መሳሪያ የነበረው አፈንጋጭ ቡድን አንዳች ጫና በመፍጠር ዳግም ወደ ስልጣን ለመመለስ መሆኑን በትንታኔው መጨረሻ አንቀጽ ላይ የተቀመጠ ሆኖ አግኝተነዋል። የትንታኔው ማጠንጠኛም በ2010 ዓ.ም የተመረጠው የህወሃት ማዕከላዊ ኮሚቴና ፖሊት ቢሮ በአዲስ ለመተካትና በወንጀል የሚጠረጠረውን ደግሞ ያለመጠየቅ ዋስትና እንዲሰጠው ህዝባዊ ትግላችንንና የህዝባችንን ህልውና ወደ አደጋ የሚያስገባ ድምዳሜ በመስጠት ነው የቋጨው። ህወሃት የትግል ድርጅት ነው። ማንኛውም ጥርጣሬ ተጣርቶ ተጠያቂነት እንዲረጋገጥ የሚታገል ድርጅት እንጂ በሆነ ባልሆነ እንካ ሰላምቲያ ወንጀለኛ ነጻ ለማድረግ ወደ ድርድር እንደማይገባ ሊታወቅ ይገባል። በመሆኑም አባላቶቻችንና ህዝባችን ባካሄዱት ያላሰለሰ ትግል በጉባኤ የተመረጠው አመራር የሚወርድበትና የሚወጣበት የራሱ አሰራር እና ሂደት ያለው እንጂ የድርጅታችንን አሰራር ወደ ጎን ገሸሽ በማድረግ ለድርድር የማይቀርብ መሆኑን የኢትዮ ፎረም ይሆን አጀንዳውን የሰጠው ሊያውቁት ይገባል። የትንታኔው ዋነኛ ነጥብ በግምገማና በህዝብ እምቢ ባይነት የተወገደው ከአዲ ቡድን በሌላ መንገድ ወደ ህወሃት መልሶ ለመቀላቀልና የጀመረውን የክህደት መንገድ እንዲያሟላ ዕድል ለመፍጠር የተቀናጀ የማጠልሸት ዘመቻ መሆኑን ትንታኔው ያደመጠ ሁሉ በቀላሉ የሚገነዘበው ጉዳይ ይሆናል ይሆናል ይላል መግለጫው። ሌላው በኢትዮ ፎረም የቀረበው የተሳሳተ ትንታኔ ደግሞ የድርጅታችን ስትራቴጂካዊ አመራር ውድቀትን ያየበት መነጽር ነው። ህወሃት የትግል ድርጅት እንደመሆኑ መጠንም በማያቋርጥ የግምገማና ጥራት ሂደት የሚኖር ያሉበትን ጥንካሬዎችና እንዲሁም ድክመቶቹን ከአባላቶችና ከህዝብ ጋር በመሆን ያለምህረት እየገመገመ በየጊዜው እያስተካከለ የመጣ የትግል ድርጅት ነው። ህወሃት ችግሮቹን በሌሎች እያማሃኛና እያቃለለ እንዲጭበ ሲያንጨበጨብለት የሚሰራ ድርጅት ሳይሆን ገና በጧቱ ይዞት ከተነሳለት ህዝባዊ ዓላማ አኳያ ራሱን ያለ ምህረት በመገምገምና ወደ ህዝብ ይዞ በመቅረብ እያረመ የመጣና አሁንም ያለ ድርጅት ነው። የአመራር ስትራቴጂካዊ ውድቀት ሲባልም ችግሩ ቀላልና ስልታዊ ሳይሆን መሰረታዊ መፍትሔ የሚሻ ስትራቴጂካዊ ችግር ነው ብሎ በያዘው የዓላማ የሚገመገም በመሆኑ ነው። ድርጅታችን በተለያዩ የትግል ምዕራፎች ተመሳሳይ ግምገማዎችን እያካሄደ ውስጡን በመፈተሽ በሆነኛ መንገድ ችግሮችን ያስወገደ የመጣ የትግራይ ህዝብ መሪ ድርጅት ነው። እንደዚህ ያለ ደፋርና ጥልቀት ያለው ገምገማ አካሂዶ አባላቶቹና ህዝቡን በሞላ በማወያየት ጥልቀት እንዲኖረው በማድረግም ረገድ የድርጅቱ ብስለት፣ ብቃት፣ ህዝባዊ ውግንናና በራስ መተማመንን የሚያረጋግጥ እንጂ ኢትዮፎረም እንደተነተነው ድርጅቱን የማንቋሸሽ መነሻ ሊሆን ከቶ አይችልም። ድርጅታችን እዋት ማንኛውም ድክመት ሲገጥመው የችግሩን መነሻ ከስር መሰረቱ ገምግሞ መፍትሄዎችን በማስቀመጥ ወደ አዲስ የትግል ምዕራፍ የተሸጋገረ የመጣና ያለ ድርጅት መሆኑን መገንዘብ ያስፈልጋል። ምክንያቱም ችግሮቹን እያጀብና እያባባለ በሚሄድበት ወቅትም የሚያጋጥመውን መሰናክል በአግባቡ ተረድቶ የሚገመግመው ድርጅታችን ዋት ይህንን የትግል አሰራር ተቀብሎ ከችግሮቹ ለመገላገል የወሰነ ኃይል እንደመሆኑ ወደፊት የሚራመድበትን እንደዚሁ ህግንና የጎደለውና ራሱን ለመፈተሽ የተሳነው ደግሞ በጋለ የህዝብ ትግል እየተለየ እንደ ድርጅት ና ብቃቱን ጠብቆ የመጣ ድርጅት መሆኑን መረዳት ተገቢ ይሆናል። የትግራይ ህዝብ ህልውናውን ለማረጋገጥ ሲል ያካሄደውን ትግል ማጣጣልና ማዋረድ እንደ አንድ ስልትና እጅ መንሻ አድርጎ የሚወስደው የክህደት ኃይል በኢትዮፎረም በኩል ያስተላለፈው የማጠልሸት ትንታኔ በወራሪ ኃይሎች የተፈጸመ ጂኖሳይድ ተጠያቂነት እንዳይረጋገጥና የትግራይ ህዝብ ፍትሕ እንዳያገኝ እያካሄደ የቆየው ሰፊ የፕሮፓጋንዳ ዘመቻ ተቀጣይ ነው። ይህ ደግሞ ጂኖሳይድ ፈጻሚዎችን ነጻ በማድረግ ህወሃት ተጠያቂ እንዲሆንና አሁንም ይህ የክደት ቡድን ያለመታከት እየሰራ እንደሚገኝ በኢትዮፎረም የቀረበው ትንታኔ ሁነኛ ምስክር ነው። አሁን አስረግጠን የምንገልጸው ህወሃትም ሆነ የትግራይ ህዝብ ትላንትም ሆነ ዛሬ ምርጫችን ሰላምና ሰላም ብቻ ነው። በዚህ የትግራይ ህዝብ የትግል መንፈስ ለማዳከም ሆን ተብሎ የተቀናጀ በተጠናከረው የውሸት ትንታኔ። ሌላው የተነሳው ጉዳይም የምከታ ሀብትን የሚመለከት ይሆናል። በምከታ ወቅትም በውስጥም በውጭ የሚገኝ ህዝባችን በኩል የተከማቸ ሀብት ስርዓት ባለው መንገድ የሚታወቅ ኦዲት የተደረገና ስርዓትና ህግን ተከትሎ የተከናወነ ነው። ሆኖም ግን በዚህ የትግራይ ህዝብ ባካሄደው የሕልውና መራር ትግል ውሸትን በገበያ ለሽያጭ በማቅረብ ለመኖር የሚሹ የክደት አካላት ህዝባችንን ለማደናገርና የትግል መንፈሱን ለማዳከም እያደረጉት ያለ ከንቱ ሙከራ መሆኑ ሊታወቅ ይገባል። ይህ ለሁለት ዓመት የቆየው ማጠልሸትም የጠፋ ሀብት ስላለ አሊያም ሀብት እንዳይባክን ለመቆ ቆርቆር ሳይሆን ያላለቀውን መከታ ባጭሩ ለመግጨት ያለመሴራ ነው። በማስከተልም በመግለጫቸው ላይ ተወደደም ተጠላም ህወሃት የትውልዶች ድርጅት ነው። በየጊዜው በመተካካት አሰራር እየተካካ ወጣቱ ወሳኙን የላቀ ቁጥር በሚያዝ እየታገለለት ያለ ድርጅት መሆኑ ሊታወቅ ይገባል። በዚህም መሰረት አዲሱ አመራር ከነባሩ ጋር በመቆራረስ በውስጥና በውጭ የገጠመንን ልዩ ሁኔታ ከህዝብ ጋር ገምግሞና ተወያይቶ አቅጣጫዎችን በአስቸጋሪ ሁኔታ ውስጥ ሆኖ የልውና ትግል የቀለሰ አመራር ነው። ከዚህም አልፎ በአይነቱ የተለየ ፖለቲካዊ ትግል በማካሄድ ህዝብንና ድርጅትን ከጠላት መንጋጋ ያዳነ አመራር ነው። ህወሃትን መስሎ ህወሃትን ማፍረስ የተደረገ እጅግ እላስጨራሽ ፍልሚያ በብስለትና በትዕግስት መርህ በመመጎት የመስመሩ አሸናፊነትን አስመስክሮ የወጣ አመራር እንጂ በኢትዮ ፎረም ስም የቀረበው ትንታኔ አቅጣጫው የጠፋበት አመራር አለመሆኑን መገንዘብ ይገባል። በመጨረሻም ህዝባችን ሆነ የትግላችን ደግ ድጋፊ ይህ የክደት ኃይል እስካሁን በፈጸመው ጥፋት ሳይጸጸት፣ በአንጻሩ የትግራይ ክብር ሁሉ ጸር በመሆን የዘመተው ከሃዲ ቡድን እያደረገ ያለው የማጠልሸት ዘመቻ በመረዳት ዛሬም እንደ ወትሮ እንደሚታገለው በመተማመን ኢትዮፎረምም ለዚህ የተሳሳተና ከጋዜጠኝነት ስነ ምግባር ውጭ የሆነ በውሸትና በወንጀላ እንደዚሁም መሰረት በሌለው አዛችን በመጥቀስ ያስተላለፈውን ትንታኔ እንዲያርመው በቀጣይም ተመሳሳይ ስህተት ከመፈጸም ሊቆጠብ ይገባል እንላለን። ሲሆነው በመግለጫቸው በዚህ ጠንካራ አቋም ያስታወቁት። ውድ ተመልካቾቻችን፣ ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን